ጋይስ የኔ አባት ማለት ነው፣ በጣም ከዓለማችን የዋህ እንደሆነ የምታውቁት ልንገራችሁ። ይህ የምታዩት ቤት ማለት ነው፣ መናፈሻ ነው። ይህ የፋዘር ነው፣ የአባቴ ነው። እንግዲህ ምንሸጠው ደግሞ እንደምታውቁት በርገር አለ፣ ፒዛ አለ፣ ምግቦች አሉ፣ መጠጦች አሉ፣ ሻሂን እንሸጣለን፣ ቡና አለ፣ ወተት ማኪያቶ። ኦል ኦፍ ዚስ ግን ፋዘር ማለት ነው። ላሳያቸው እዚህ ያሉ ሴቶች ማለት ነው፣ ቁጭ ብለው እንጀራቸው ከዚህ ነው የሚያገኙት። ቡና ይሸጣሉ እዚህ ላይ ማለት ነው፣ በርካሽ እምቢሆን። እዚህ ጋ አሉ እንደምታዩዋቸው አያችው። እንደምታያቸው ቡና ወንበር አስቀምጠው እዚህ ቡና ይሰጣሉ። ፋዘር እንግዲህ ምን ማድረግ ይችል ነበር? እንደማይፈቀድ ማድረግ ይችል ነበር፣ ቢካዝ እንጀራው እየዘጉበት ነው። እዚህ ጋር ሆነው ረከስ አድርገው እየሸጡ ነው ያሉ። አላቋረጣቸውም። እዚህ ጋር ሆነው እንጀራቸው እያገኙ ነው። ፋዘር በዚህ ነው የሚተማመነው። እኔ ያገኘሁት ይህ አሳሰብ ከአባቴ ነው ብዬ ነው ማስበው። ልችል ምንም ለሁላችንም በቂ ነች እች ዓለም። ሁላችንም ገንዘብ አለን፣ ይመጣልናል ማለት ነው። መጎዳዳት፣ መሰራረቅ መጨካከን አያስፈልግም። ለሁላችንም ተካፍለን መኖር እንችላለን እና ከአባቴ መማር ትችላላችሁ። እዚህ ማለት ነው እንደምትመለከቱት፣ እስከዚያ ድረስ አሉ በቃ፣ የየራሳቸው ደንበኛ ይዘው እንትን የሚያደርጉ ፋዘር ደግሞ ትልቁ ቢዝነስ እዚህ ውስጥ አለው ማለት ነው አባንደንስ ማይንድሴት ይሉታል ይሄ።